አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ ቤተሰቦች እንዴት አላችሁ? ሰላም ናችኋል? እንዴት ከረማችሁ? ስራ፣ ጤንነት ሁሉ ሰላም ነው? ከእኛ ጋር አልሐምዱልላህ አለንላችሁ። እንዴት ናችሁ? እንዴት ከረማችኋል? እንግዲህ ጠፍተናል። ያው መጥፋት ልመዳችን ነው፣ የኛ ያው የታወቀ ባህሪያችን ነው ማለት ነው። ያው ነግሬያችኋለሁ። ምክንያቱም ያው ጊዜ ስለሆንኩኝ ነው የጠፋሁት እላችኋለሁኝ። እና ደህና ናችሁ ወይ? እንደት ከረማችሁ? በመሰረቱ ያው እንግዲህ አካውንቴ ሁሌ ነው የምለው እንድታመመ ነው እንድታመመ ነው። እና አካውንቴ ያው እንድታመመ ነው። እን እናንተ ግን ታሳዝናላች አሁን ላይክ አድርጉ፣ ሰብስክራይብ አድርጉ። መድሬ መድሬ ያልኩ አላሰላቻችሁም። ስለዚህ በለቀኩኝ ሰዓት ወፍራም ላይክ ብታረጉ ምን ችግር አለ እንጂ የሸይጣን የሆነ ስልክ እና ሁል ጊዜ እየመጣሁን ስለማያስቸግራችሁ በለቀኩ ሰዓት ግን ወፍራም ላይክ እያረጋችሁ ማለት ነው። አሁን ነው ምላችሁ በእናት ያው አካውንቲ እንዳይበላሽ ነው እንጂ ጉርድ ከፈኝ አይደለም እንደዚህ ተሰርቶ ብር አይከፈልምና ላኪን አካውንቴን እንዳይበላሽ እንሻላው። ታዲያ የሆነ ሰዓት እንደ ጠንክሬ እሰራ እችላለሁ በሚል ሂሳብ ነው እንጂ አሁን እየተጠቀምኩ አይደለም። እሱ ረቡዕ በዚህ መቃኛ ሆኖ በቃ አሁን ላይ ወከባ ነው ግዱ። እራሱ የሚመጣ የለም የዋጥር ስለሌ ይገባሉ ሁሉም ሰው የሚያልፍ መንገድ ዳር ዘመኑ ቤታችን ሁሉም ሰው ይመጣል ማለት ነው። ያው ለመያት ይመጣል እና እንደዛ ስለሆነ ነው ማለት ነው የወከቡኝ። ስልኩ ይወክባል። በዛ ላይ ሀምሳ ስልክ እናላችሁን ላይክ አርጉልኝ ነው የምላችሁ። ዛሬ ምን ላይ ነሽ? ታዲያ አካላችሁኝ ዘንድሮኮ፣ ጋይስ ሴቱን ብቻ አይደለም ያረባገር ወንዱንም ጨረሰ። ምን ትላላችሁ? አራጎር ነው አራጎበዛ ጨብጭብ ያለው ማን ነበር? በጣም አስቸጋሪ ሰዓት ላይ ነው ያለን። የምሬ ልምላችሁ ት እንደምታዩት እንግዲህ እፍ ዲሞ ዝንቢቱ ምን አርግ ትለኛለች። እዚህ በቻልኩ መጠን ድምፅ ነው የቀነስኩ ነው። ሰላን አስተኝቼ ነው። ከመጣች ልጡል ብላው ምን ላርገው ነው። ትናንትና ሊጥ በልታ እንደው ትናንት ጀምሬ የነበረ ኩኪስ መቁረጥ የጀመርኩት እና ሊጥ በልታ ቤ ትናንትና ወዷን አማት ነው የዋለችው። ዛሬ ማለት ነው ዛሬ ተኝታልኛል። እናልኳችሁና ስንቅ እያዘጋጀሁ ነው። የሄዱባ የሚባለው ወንዱን ሁላ ጨረሰው። ባሌን ልልከው ነው ሰርቶያ ብላይ ብዬ እስከ ዛሬ ሰርቻለሁ። አሁን እሱ ሰርቶያብላይ ብዬ ባሌን ልልከው ነው። እንግዲህ ሴቶች አማና ልከ ጠብቁልኝ። እናንተ በቃ ታችሁን አማና እንዳበሩ ነው የምሬን ነው የምላችሁ። እሱናላችሁና ባሌን ልልከው ብዬ ስንቅ እያዘጋጀሁለት ነው። ያው የምስክ ነገር ታውቁታላችሁ። አንጀታ ይችላ አለ። እስኪ ዝንቢት ሙና ነው ኢላሂ ድረስ እስካሁን የሌለች አመጣች እና ለጊዜው ዱባይ ራብ ነው። እንግዲህ በቲክቶክ እንደሚለቀቀው ከሆነ ዱባይ ራብ አለ። ወንዱ ሁላ በየመንገድ እየወደቀ ነው። 350 ሺህ ብር ከፍሎ እየሄደ ምናምን እየተባለ

አረገው ላችኋለሁ ለነገሩ፣ እንደዚህ ሰፈር ለሰፈር ጫካሚ ትናንት እንዳሳይዋችሁ ብዶ ምናምን ማለት ነው። እንደዛ ከሚሆን እየሄዱ እንደሆኑ ቢሆኑ ይሻላል። እንግዲህ ያለህ እርዝቅ ይስፋ። በዚህ ሰበብ ያለውም ቢሞክራል ያስፋለት እና ሰበቡን ቢያደርስ ይሻላል እንጂ እዚ ኢትዮጵያ ላይ የምሬ ነው ምላችሁ። እሱሳ ነው ሊሆኑ ነው እና እዛ ሄደው እንደሆኑ ቢሆኑ ይሻላል። የምሬ ነው ምላችሁ። ወላ ከፍቷል እና የሴቱ እንዳለ ሆኖ የወንዱ ነው የባሰነው። ወንዶች ደግሞ የሚያሳዝነው እዛም ሄዶ ሮሮ እየመቱ ነው። እና አሁን ይሄ ዛሬ ለሄድ ያለው ወንድም የመጨረሻ የቤቱ ትንሽ ነው፣ እድሜው ነው ምናልባት ሃያ ነው እንግዲህ፣ እና እሱ ሊሄድ ብሎ እና አንድኛው ወንድም ሄዶ አሁን ቆየ፣ አንድ ረመዷን ላይ፣ ያለፈው ረመዷን ማለት ነው፣ የ2017 ሮመዷን ማለት ነው እና እሱ ረመዳን ላይ ሄደው ሩሩ እየመታብን ነው። ራበ አለ። ደሞዙ ትንሽ ከዛው ላይ በልታችሁለት፣ እንዲሁ ሩሩ ነው የሚመጣ። ይሄኛው ያን እየሰማ ነው፣ ይሄ ነው ማለት ነው። እና ለጊዜው መቼም እንግዲህ እንዳይርበው ብዬ ኮኪስ እየቆረጥኩ ነው እላችኋለሁ። ያው የእናት ልጅ አንጀት የሆነ የእናት አንጀት ብሉት አይጨክንምና እየቆረጥኩ ነው እላችኋለሁኝ። ቢዚ ነኝ አሁን እንደምታውቁት ላኪም በዚሁ ምናምን እንደው ባዶውን ከሚሄድ ብዬ እየታገልኩ ነው እውላችኋለሁ። ትናንትና ጀምሬ ያውም እሱ ዳቦቆሎ ነበር ያለኝ ማለት ነው። ግን ዳቦቆሎ እኔ እንዴት ብዬ አያፈጥንም ታውቃላችሁ። አንድ ኪሎ አልቆርጠም፣ በቃ ስንደፋደፍ መዋሪ ነው። ይህ ግን ትልቅ በትልቅ የቆረጥኩትም እና ያፈጥናል ማለት ነው። ይሻለኛል ብዬ ይሄን እየተጨመቀመኩ ነው እውላችኋለሁ።

በጣም ከባድ ነው ወላሂ። አሁን እዛ ያለው ወንድሜ ሲያወራ በጣም ያሳዝናል። በቃ ሰው አለ ሰው አይመስላችሁም አለ እዛ ኮንስትራክሽን ነው የሚሰራው እና እሱ ደግሞ ሙያውም እዚህ ያለ ኮንስትራክሽን ነበር እና እዛም ሄዶ ያው በዚሁ ፊልድ ነው ሄደው እና በጣም ከባድ ነው። ብዙ አረብ አይደለም አለ እዛ የሚሰራው ስራ ቦታ ያለው ማለት ነው ወላሂ። ይቅርታ ያ በእናትህ ዝምቢቱ ረብሻል የዛሬ ስታስጠላ እና ሰው ነው የሚላሉ አረባ ደግሞ በእርግጥ አብረዋቸው የሚሰሩት በቃ የሌለ ዜጋ የለም ማለዛ ማለት ነው። የሚያድሩት እዛው ነው በቃ እንትን አላቸው ሰከን አላቸው የራሳቸው። የሚያድሩት እዛው ነው በቃ ቀለባቸውን ከዛቸው ከደሞዛቸው ከሽሁለቱ አይበሉ ምናምን ነው የሚኖሩት እና ሲያወራ ምንም እራህማ የሚባል የላቸውም ማለ በቃ እንዳለ እነሱም የሰው ሀገር ናቸው አለ። እንግዲህ የሰው ሀገር ሆኖ ሳለን እንደኛው ስደተኛ ሆኖ ሳለ ያው ኮንትራክተር ስለሆኑ ብቻ ማለት ነው።

ግን ያለው ነባራዊ ሁኔታ ነው። ለአወራችሁ የምፈልገውና ለምን ዋሻችኋል? እዚህ ው ስለከበደ መሄድ እንኳን የቻለ ሂዶ እዛው እንደሆነ ይሁን ነው የምላችሁና ይህን ያለው ሁኔታ እንግዲህ ያለ ተፈረደብኝ የትም አንደርስም። ወንዱም ሴቱ ሄዳችሁ ሞት ካለምኔት እንደርሳለን። ዱዓ ብቻ ነው። ዱኒያው የፍትኔ ሀገር ናት እንግዲህ አላፊም ናትና አስወብር ነው ህይወት የትግል መድረክ ነች። ደካሞች ናት ወድም እና እስከ መጨረሻው መታገል ነው ማለት ነው። ህይወታችን እስካለን ድረስ አላህን በመገደል እና ለሁኔታ ሁኔታ ይሄ ነው ብላችኋለሁኝ እና ላለመጥፋት ሞክራለሁ፣ እንግዲህ እናንተም እያበረታታችሁ ማለት ነው። አይ መጥፋት እንኳ ልማዴ አልዋሽ መጥፋት ልማዴ ነው። አልጠፋም ማለት የለብኝ የጠፋ ጊዜ የጠፋ ርግ